ጤና ይስጥልን እንደምንዋላችሁ የተከበራችሁ ተመልካቾች፣ ከቀኑ ስድስት ሰዓት ሆኗል። ከአማራ ሚዲያ ኮርፖሬሽን የዕለተ ሐሙስ የእኩለ ቀን ዜና መጽሔት ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። የምናስቀድመው ዋና ዋና ጉዳዮችን ይሆናል። ሳይንሳዊ እውቀትን ከመልካም ሀገራዊ ሴቶች ጋር አጣጥሞ በቴክኖሎጂ የታገዘ አሰራር በመከተል ሲቪል ሰርቪሱን ማዘመን እንደሚገባ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። አሚኮ ትክክለኛና ወቅታዊ መረጃዎችን ለሕዝብ ከማድረስ ባለፈ ለሰራተኞች ምቹ የስራ አካባቢን በመፍጠር በኩል እየሰራው ያለው ስራ የሚበረታታ መሆኑን የአማራ ክልል ምክር ቤት ቋሚ ኮሚቴ አባላትና የተቋማት የስራ ኃላፊዎች ተናገሩ። ከውጭ በሀገሪቱ የሚገኙ ሁሉም የታጠቁ ኃይሎች ግጭትን ከሚያባብሱ ተግባራት መታቀብ እንደሚገባቸው በደቡብ ሱዳን የተባበሩት መንግስታት ልዩ ልዑክ መጠየቁ ተነገረ። በቆይታችን እነዚህንና ሌሎች ሀገር ውስጥ ዘገባዎችን ወደ እናንተ የምናደርስ ሲሆን የቢዝነስ እና የስፖርት ዘገባዎችም ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ዜና መጽሄቱን በመምራት ስፈልግ ሙጭ፣ በምልክት ቋንቋው ፍቅር ተዘገየ በጋራ በመሆን አብረናችሁ ቆይታ እናደርጋለን። ቀዳሚ ወዳደረግነው ዘገባ ነው የምናልፈው። አብረነታቸው አይለያይም ሳይንሳዊ እውቀትን ከመልካም ሀገራዊ እሴቶች ጋር አጣጥሞ በቴክኖሎጂ የታገዘ አሰራርን በመከተል ሲቪል ሰርቪሱን ማዘመን እንደሚገባ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። ነፃና ገለልተኛ ሲቪል ሰርቪስን ለመገንባት ዜጎችን የሚያረካ አሰራርን መገንባትና የሰራተኛውን ስነ ምግባር ማሻሻል እንደሚገባም ጠቁመዋል። ሰለሞን ዘመኑ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የአማራ ክልል ሲቪል ሰርቪስ ሪፎርምን በዘላቂነት ለማሻሻል በሚመክር መድረክ ላይ እንዳመላከቱት የመንግስት አገልግሎትና አስተዳደር በዜጎች ይሁንታ ቀጣይ መሻሻል የሚያስፈልጉ መሰረታዊ አገልግሎቶችን በመንግስት ተቋማት ማቅረብ ማስተዳደርና መምራትን ያጠቃልላል ብለዋል። የመንግስት አገልግሎትና አስተዳደር ሪፎርም እንደ ክልልም እንደ ሀገርም ሁለት ጉዳዮችን ይይዛል ነው ያሉት። የመጀመሪያው ከ117 ዓመት የመንግስት አገልግሎትና አስተዳደር ነባር ጉዞ ወረት በመውሰድ አዲሱን ዘመን መላመድ ባህልን በመዋሃድ ዘላቂነትን ማጽናትን ይጠይቃል። ሁለተኛው የመንግስትን የመፈጸምና የማስፈጸም በሲቪል ሰርቪስ ውስጥ ለማሳደግ ተቋማዊ ልቀት መደርጀትና ገቢር ነበብ ሪፎርምና ምላሽ ሰጭነትን ማጎልበት ማለትን የሚያጠቃልል ስንሰ ሀሳብ ነው። በክልሉ ባለፉት ሰላሳ ዓመታት የታለፉ ጉዞዎች የተፈለገውን ለውጥ ያስመዘግቧል ነበሩም ያሉት ዶክተር አብዱ በርካታ ችግሮች ሲከሰቱ መኖራቸውን ዘርዝረዋል። ዝቅተኛ ገቢ፣ የትምህርት ጥራትና ተደራሽነት እንዲሁም የጤና አገልግሎት ጥራትና ደረጃ ዝቅተኛ መሆን፣ ከፍተኛ የሰት ቁጥር በክልላችንም በሀገራችንም መበራከት በቂ የበረባ ቤትና የመሰረተ ልማት አገልግሎት ዝቅተኛ መሆኑ፣ የፋይናንስ ተቋማት ተደራሽነት አካታችነት አለመኖር፣ ዝቅተኛ ምርትና ምርታማነት በክልላችንም በሀገራችንም የተስተዋለ የድህነት አዙሪት ነው። በመሆኑም የመንግስት አገልግሎትና አስተዳደር በአማራ ክልል ይፈጸማል ሲባል አሻጋሪና የዘላቂ ልማት እቅድን በሚያሳካ መልኩ ይሆናል ነው ያሉት። የቴክኖሎጂ ተስተካካይነት መሰረት ያደረገ ዘመናዊ ኢኮኖሚ መገንባት፣ ዘላቂና ዘመናዊ ክትመትን ማረጋገጥ፣ የገጠር ማህበራዊ ሽግግርን ማረጋገጥ እና ሳይንሳዊ እውቀትን ከመልካም ሀገራዊ እሴቶች ጋር አጣጥሞ የሚዘልቅ ርዕይ ማህበረሰብን መገንባት። እቅዱ የሚተገበሩባቸውን ሶስት ወሳኝ የእርምጃ ቀኖች ማለትም የኢኮኖሚ መረጋጋትና ማገግም፣ የመመንጠቅ እንዲሁም የበብረፀ ደረጃ ተከትሎ የመንግሥትን የመፈጸም አቅም በተቋማዊ ልህቀትና መድርጅት ለመገንባት መዘጋጀትና መተግበር። ማለት ነው። የዞኖችን የወረዳዎችንና የከተሞችን የሕዝብ ብዛት የቆዳ ስፋት፣ ገቢ መሰብሰብ አቅምና የመዋቅር ብዛት ታሳቢ ያደረገ ቀመር መከተል እንደሚገባም አመላክተዋል። ዜጎችን የሚያረካ አገልግሎት አሰጣጥ ስርዓት መገንባትና የሰራተኛውን ስነ ምግባር ማሻሻልም እንዲሁ ትኩረት የሚሰጠው መሆኑን ጠቁመዋል። ከዚህ በተጨማሪ የሰው ኃይል ብቃትና ውጤታማነት ላይ ትኩረት ይደረጋል ብለዋል። የሙያ ምደባ፣ የሥራ ምዘና፣ የክፍያ ስርዓት አለመጎልበትና የተደራጀ የመረጃ ስርዓት አለመኖር አለመኖርን በመፍታት የመንግስት አገልግሎትና አስተዳደርን ለማሻሻል የሲቪል ሰርቪስና ና የሰው ሀብት ልማት ተቋሙን በመደገፍ በማበረታታትና እንዲሁም ሀገራዊ ፖሊሲዎች ጋር የክልሉን የሲቪል ሰርቪስ የሰው ኃይል ምልመራ ምደባና ስምሪት እንዲሁም ምዘና ከክፍያ ስርዓት ጋር አጣጥመን የምንመራበትን አቅጣጫ በመከተል ሀገራዊ የመንግሥት አገልግሎትና አስተዳደር ፖሊሲውን በተሟላ ይዘት የሚተገበርበትን አቅጣጫ እንከተላለን። ችግር ፈቺ ፖሊሲ በመተግበር ዘላቂ የመንግስት አገልግሎትና አስተዳደር ግንባታ እውን እንዲሆን ጥረት ማድረግ እንደሚገባም አሳስበዋል። አሚኮ ትክክለኛና ወቅታዊ መረጃዎችን ለሕዝብ ከማድረስ ባለፈ ለሰራተኞች ምቹ የስራ አካባቢን በመፍጠር በኩል እየሰራው ያለው ስራ የሚበረታታ መሆኑን የአማራ ክልል ምክር ቤት ቋሚ ኮሚቴ አባላትና የተቋማቱ የስራ ኃላፊዎች ተናገሩ። ሌሎች ተቋማትም ከአሚኮ ልምድ በመቅሰም ተቋሞቻቸው ለስራ ምቹ እንዲሆኑ መስራት እንዳለባቸውም የቋሚ ኮሚቴ አባላቱ አሳስበዋል። ተጨማሪውን ከአማራ ሊቁ እንከታተል። የአማራ ክልል ምክር ቤት ቋሚ ኮሚቴ አባላትና የተቋማት ኃላፊዎች አሚኮ በለውጥ ስራዎች እያከናወናቸው ያሉ ተግባራትን ተዘዋውሮ ተመልክተዋል። በአማራ ክልል ምክር ቤት የግብርና አካባቢ ጥበቃና ውሃ ሀብት ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ከፍ ያለው ሙላቴና የበጀትና ፋይናንስ ቋሚ ኮሚቴ ሰብሳቢ ወይዘሮ ሀናን አብዱ አሚኮ የሕዝብ ዓይንና ጆሮ ሆኖ ከመስራት ባለፈ ግቢው ለሰራተኞች ምቹ እንዲሆን እየሰራቸው ያሉ ስራዎች ዘገባን በተግባር ያረጋገጠ ተቋም መሆኑን አስመስክሯል ብለዋል። ይህ ክልል የገጠመውን ችግር እናውቃለን። ከዚህ አስከፊ ከሆነ የጸጥታ ችግር ከዚህ አስከፊ ከሆነ የተዛባ አመለካከት ማህበረሰቡ ለማውጣት እያደረገ ያለው ጥረት እንዳለ ሆኖ ከዚህ በተጨማሪ ደግሞ ተጨማሪ ኢኒሽቲቭዎችን ወስዶ ደግሞ ለሌላው ምሳሌ ለመሆን እያበረከተው ያለውን አስተዋጽኦ ነው ያየ ነው። ዛሬ በዚህ ረገድ የሄደበትን ረቀት በጣም ጥሩ፣ ለብዙዎች ምሳሌ የሚሆን ስራ እየሰራ ነው ያለ፣ በሁሉም ተግባሮቹ ፊት እየወጣ ያለ፣ ተቋማዊ አሰራር መሰረት አድርጎ ተቋም የገነባ ጥሩ የሆነ ስነ ምግባር ያላቸውን ባለሙያዎች ገንብቶ እያሰራ ያለ። እነዚህ ጥሩ ስነ ምግባር ያላቸው ሰራተኞች ደግሞ በዚህ በተገነባው ተቋማዊ ግንባታ ውስጥ ጥሩ አገልግሎት ለሕዝባችን እየሰጡ መሆኑን ያረጋገጥንበት ሁኔታ ነው ያለውና ይሄ ተጠናክሮ መቀጠል አለበት የሚል ሀሳብ ነው ያለኝ። ሌሎች ተቋማት የሚኮን ተሞክሮ በመውሰድ ለሰራተኞቻቸው ምቹ የስራ አካባቢ መፍጠር እንዳለባቸውም የምክር ቤት አባላቱ አሳስበዋል። ሰፋፊ ስራ መስራት የሚችሉ ተቋማት አሉ። ብዙ ሀብት የሚያንቀሳቀሱ ተቋማት አሉ። በእርግጥ የተጀማመረ ነገር አለ በብዙ ተቋማት እዚህ ማደጉ ነው ልዩነት እየሆነ ያለው። ከዚህ ልምድ ወስደው ደግሞ ደይቸራቸውንም ወደ ስታንዳርድ የማምጣት ግቢያቸውን ማስዋብ ወደ ስታንዳርድ የማምጣትና ከአካባቢ ጋር ተወዳጅተው ተላምደው መኖርን ከዚህ ተቋም ቢማሩ እኔ መልካም ነው። ክልላችን እንደ ክልል ይለወጣል የሚል ሀሳብ ነው ያለኝ። ሌሎችም ተቋማት ይህንን ምቹ ሁኔታውንም የህጻናት ማቆያውንም ተቋማዊ ግንባታውንም ሌሎች ተቋማት ወስደው ቢያሰፉት መልካም ነው የሚል ሀሳብ ነው ያለኝ። በክልላችን በህጻናት ላይ የሚታየውን መቀንጨር በመከላከል በኩል ክፍተት መኖሩን የጠቆሙት የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ በበኩላቸው ተቋሙ በአትክልትና ፍራፍሬ እንዲሁም ለህጻናት ማቆያ የሰራው ስራ ተሞክሮ የ የሚወሰድበት ነው ብለዋል። ህጻናት በተለይ አንድ ሺህ ቀናትን የሚገባቸውን ነገር አግኝተው በስብዕናቸው የተገነቡ በአእምሯቸው የበለጸጉ አገራቸውን የሚወዱ ህዝባቸውን የሚወዱ ወላጆቻቸውን የሚያከብሩ እንዲሆኑ በወላጆቻቸው እቅፍ እንዲያድጉ ይፈለጋል። ስለዚህ ይሄን በማድረግ በኩል አሚኮ የተወጣው ነገር በጣም ትልቅ ነገር ነው። ስለዚህ አሁን ያለው ነገር ሁላችንም እንደዚህ አይነት ተቋማትን ማስፋት አለብን። የአሚኮ ምክትል ስራ አስፈጻሚ ህሊና መብራቱ የቋሚ ኮሚቴ አባላትና የተቋማት ኃላፊዎች በተሰሩት ስራ መደሰታቸውን ተናግረዋል። የቋሚ ኮሚቴ አባላትና የስራ ኃላፊዎች የሰጧቸውን አስተያየቶች በመቀበል ተቋሙን የተሻለ ለማድረግ እንደሚሰራም ገልጸዋል። እንግዲህ እኛ ለህብረተሰብ ለውጥ እንተጋለን የምንለው በምንሰራቸው ዘገባዎች፣ በተጨማሪም ደግሞ እኛም በተግባር ስራዎችን ሰርተን በማሳየት ስለሆነ ይህንን ተግባር እያደረገን እንገኛለን ይህንን በአጠቃላይ ለሌሎች አስፈጻሚ ተቋማትም ተሞክሮ ሊሆን የሚችል ስራ ስለሆነ አስፍተን ስራዎችን ለመስራት ጥረት እናደርጋለን። ተቋማት ለሰራተኛው ምቹ አካባቢ በመፍጠር የጓሮ አትክልትና ፍራፍሬን በማልማት የተሻለ ዜጋ መፍጠር እንዳለባቸውም በጉብኝቱ ወቅት ተመላክቷል። ሰላምን ከማረጋገጥ ጎን ለጎን እንደ ሀገር በብልጽግና ፓርቲ የተቀመጡ የልማት አቅጣጫዎችን በውጤታማነት እንዲተገብሩ እየተሰራ መሆኑን የደቡብ ወሎና ምዕራብ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች ተናገሩ። እንደ ሀገር ከተረጅነት ለመላቀቅና ኢኮኖሚያዊ እድገት ለማስመዝገብ በተቀመጠው አቅጣጫ መሰረት በየዞናቸው አበረታች ለውጥ መምጣቱን ኃላፊዎቹ ገልጸዋል። ዘመኑ ይርጋ የብልጽግና ፓርቲ ባስቀመጣቸው አቅጣጫዎች መሰረት በየዞናቸው ናቸው ሁለንተን እድገት ለማስመዝገብ እየተሰራ መሆኑን የፓርቲው ስራ ኃላፊዎች ተናግረዋል። የደቡብ ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ ዳኛውና የምዕራብ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አባይ አለሙ በፓርቲው መሪነት ባለፉት ዓመታት በየዞኖቻቸው አበረታች ስኬት መመዝገቡን ነው የተናገሩት። ሰው ተኮር ተግባራትን በመስራት በዞናችን ጉልህ አስተዋጽኦ ኢኮኖሚያዊ ፖለቲካዊና ማህበራዊ ትሩፋቶችን በድል የተቀዳጀ ፓርቲ ነው። የበጋ መስኖ ስንዴን ወስደን የተመለከትን እንደ እንደ ደቡብ ወሎ ዞን አመርቂ የሚባሉ ስኬቶች መጥተዋል። ባለፈው አመት በነበረን ብቻ ከ ሀያ አምስት ሺህ ሄክታር በላይ በበጋ መስኖ ስንዴ እንሰራለን ብለን አቅደን ከ ሀያ አንድ ሺህ ሄክታር በላይ በመፈጸም የቅዳችን ወደ ዘጠና ሁለት ፐርሰንት የሚሆን መፈጸም ችለናል። በዞናችን በመጣንባቸው ሁለት ዓመት ተኩል ሶስት ዓመት ገዳማ እየተሰሩ ማህበራዊ ልማቶች አሉ። የጤና ተቋማት ግንባታዎች አሉ። አዳሪ ትምህርት ቤቱን ጨምሮ በፍኖተ ሰላም ማዕከል እየተገነባ ያለ አዳሪ ትምህርት ቤት አለ፣ በጥሩ ደረጃ ላይ ነው የሚገኘው። ከኢኮኖሚ ልማት አኳያ በዞናችን በተለይ አገራዊ ለውጡ ከመጣ በኋላና ብልጽግና የኅብረተሰቡን ችግር እፈታለሁ ብሎ ቃል ከገባ በኋላ የተፈቀዱ የመንገድ መሰረተ ልማቶች አሉ። አሁን ባለው ነባራዊ ሁኔታ በጸጥታ ችግርም ውስጥ ሆኖ በዞን ውስጥ የተጀመሩ መሰረተ ልማቶች እየተሰሩ ነው። እንደ ሀገር ከተረጅነት ለመላቀቅና ና እድገት ለማስመዝገብ በተደረገው ጥረት ውጤታማ ተግባር ይከናወን እንጂ የሚፈለገው ግብ እንዳይሳካ ግን በክልሉ የተከሰተው የጸጥታ መደፍረስ ሁለንትና የመስቅልቅል ማስከተሉን ነው የስራ ኃላፊዎቹ የተናገሩት። በአንጻራዊነት ዞኑ ሰላም ነው ይባል እንጂ ባሰብ ነው ልክ ነጻ እንቅስቃሴ ኑሮ፣ የህዝብ ግንኙነት ስራ ሰርተን የተግባባንባቸውን ተግባራቶች በምሉ አቅም ህብረተሰቡን ተሳታፊም ተጠቃሚም ከማድረግ አኳያ ብዙ ፈተናዎች ፈጥረውብናል። ማህበረሰቡን ለማዋየት ጥረት አድርገናል። እንደ ደቡብ ወሎ ዞን የተጎዳው ክንፍ ብለን የምንወስደው የተማረ ማህበረሰብ ከመገንባት አኳያ የትምህርት ተቋማቶቹ በእጅጉ እየተጎዱ ነው። በዞናችን የገጠመው የጸጥታ ችግር በጣም ብዙ ምስቅልቅል ነው የፈጠረው። ከምንም በላይ በዞናችን ያሉ ትምህርት ቤቶቹን እንዲዘጉ፣ ተማሪዎች ለሁለት ዓመት የሚጠጋ ጊዜ ከትምህርት ገበታ ውጭ እንዲሆኑ፣ የትምህርት ተቋማት የነበራቸው ንብረት በጽንፈኛ ኃይሉ እንዲወድምና እንዲዘረፍ፣ ከዚህ አልፎ ሌሎች ቁሳቁሶችንም ጭምር በካምፕነት ነው እየተጠቀመ ያለ የትምህርት ተቋማትን አርሶ አደሩ ወጡ ወርዶ እንዳይሰራ እንዳይ አለማ ገበያ እንዳይሆን ማዳበሪያም ጭምር እንዳይወስድ በጣም አለሞ ይሰራል። አሁን ላይ ህዝቡን የሰላሙ ባለቤት እንዲሆን በተሰራው ስራ የሰላም ሁኔታው መሻሻሉንና ተቋርጠው የነበሩ አገልግሎቶችና የልማት ስራዎች እንዲጀመሩ እየተደረገ ስለመሆኑም ነው የገለጹት። ሰላምን ማረጋገጥ የቅድሚያ ቅድሚያ አጀንዳችን ነው ብሎ በአቅጣጫ እንዳስቀመጠው እንደደ ቦሎ እሱን ታሳቢ አድርገን ነው እንደ ፓርቲ እየተንቀሳቀስን ያለነው። ለጸጥታ መደፍረስ ምክንያት የሆነው ጽንፈኛ ኃይል የያዘው አጀንዳ የማይጠቅም መሆኑን ተገንዝቦ በየትኛውም ጊዜ መንግስት በሩ ክፍት እንደሆነ አውቆ ወደ ሰላም እጁን እንዲያዞር ለማድረግ ጥረት ተደርጓል። አሁን ባለው ነባሪያ ሁኔታ ከዚህ በፊት በጸጥታ ችግሩ ተዘግተው የነበሩ ትምህርት ቤቶችን እያስከፈትን ነው። ከሚጠበቅብን አኳያ እራሱን የቻለ ችግር ያለበት ቢሆንም ወደ አርባ ሺ የሚጠጉ ተማሪዎቹን ለማስመለስና ትምህርት እንዲጀምሩ ለማድረግ ተደርጓል። በተለይም በከተሞች ማለት ነው ህብረተሰቡ ቀሰቅሱት የነበረው ያደናግሩት የነበረው አጀንዳ ስህተት እንደሆነ ይልቁንም ጭምር ወደ ጥፋት መንገድ እያመራው እንደሆነ ስለተገነዘበ በየትኛው መንገድ ከዚህ በፊት በሚያደናግሩት ልክ መተባበሩን አቁሞ ህግ እንዲከበርለት እየጠየቀ ነው። አሁን ባለው ነባሪያ ሁኔታ ዞናችን ውስጥ አንጻራዊ ሰላም አለ። ሰላም ለሁሉም ነገር መሰረት በመሆኑ የተጀመረው ሰላም የማጽናት ተግባር ውጤታማ እንዲሆን ህዝቡ የበኩሉን ሚና እንዲወጣም ተጠይቋል።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 ትክክለኛ ሌባን ነብሰ ገዳይን ውሸታምን አሉባልታም የዋጋውን ሁሉ አፈናፍነን ይዘን ለዚገም መስጠት፣ ዚገም ለእኛ መስጠት፣ ከዛ በኋላ እኛ ሰላማችንን እናገኛለን። በቃ ምንም ችግር የለም። ይ ለቀጣይ ባሁን አንድ ላይ እነሱን ተፈጥረን እንደፊት ኑርን ሰርተን ተጠቅምን እንኑር ከሆነ እንኳን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 በአካባቢያቸው የሚገኙ ሰው ሰራሽ ግድቦችን በመጠቀም በአመት ከሁለት ጊዜ በላይ በመስኖ ማልማት መቻላቸውን የአበርገሌ ወረዳ አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ ከ400 ሄክታር በላይ መሬት በመስኖ እየለማ መሆኑን የዋግ ምራ ብሔረሰብ አስተዳደር ግብርና መምሪያ ገልጿል። ደጀን ታምሩ። የአበርገሌ ወረዳ 01 ቀበሌ አርሶ አደሮች ሰው ሰራሽ ግድቦችን በመጠቀም በአመት ከሁለት ጊዜ በላይ ማምረት እንደሚቻል በተግባር እያሳዩ ነው። አርሶ አደር ሙሉ ጸጋውና ጌታቸው ታደሰም የዚህ ማሳያ ናቸው። ይሄ ግድብ አሁን ብዙ ሰው ክረምትን ጠብቆ የሚያርስ የነበረውን ሰው ብዙ ወደ አስራአምስት አርሶ አደሮች አሉ። አሁን እነዚህ ከድህነት ናፃ ናቸው። ሴፍትኔት በሌላ ሌላ በአስቸኳይ በምናምን አይጠብቁ። ምክንያቱም ራሳቸው ተረዱታችኋል ሁለት ሶስት ጊዜ አምርተው የተወሰነ ራሳቸውን የቀየሩበት ሁኔታ እንዳለ አረጋግጬ አይቼ እኔም ደግሞ አሁን እንደምታየኝ በዚህ ወር እዛ ማዶ የምታየው ፍል እሱን አፍልቼ አሁን ወደዚህ ወደ ማሳ እያሰራጭ ሆነ ያሉት ያለሁት ባብር ገሌ ወረዳ 01 ቀበሌ ሁለት ሰው ሰራሽ ግድቦች ሲኖሩ ለአመታት ያለምንም አገልግሎት ሳይሰጡ የቆዩ ቢሆንም አሁን ላይ ግን በቀበሌው ከ49 ሄክታር መሬት በላይ በአትክልትና ፍራፍሬ መልማቱን ነው የቀበሌው ግብርና ባለሙያ አቶ ተስፋ ኪሮስ ዘውዱ የሚናገሩት ይሄ አፈር ለሽንኩርት አይሆንም ለአትክልት አይሆንም እየተባለ ብዙ ጊዜ አርሶ አደሩ ጋር የትኛውም መሬት የትኛውም አፈር ለሽንኩርትም ለተለያዩ አትክልቶች ውሃ ካገኘ መሆን እንደሚችል ተነጋግራን ይህን መስኖ ማስጀመር ችለናል። ባብርገሌ ወረዳ በነባር 637 ሄክታር መሬት በአዲስ 125 ሄክታር መሬት በመስኖ እየለማ መሆኑን የወረዳው ግብርና ልማት ጽህፈት ቤት ምክትል ኃላፊ አቶ ሚሰነ ቢሰጠኝ የገለጹት። ሰፊ ስራ ሰራን በሚያሰብነው በሽንኩርት ስራ ጋር በተያያዘ ስለሆነ በዚህ ልክ ሰፋ ያለ ስራ ተሰርቷል። ነገር ግን ወደ ገበያ ሲኬድ ትንሽ ያስቸግር ስለነበረ አሁን ላይ ሙሉ በሙሉ በሚባል ደረጃ በቀን በመቀነስ ደረጃ ያለበት ሁኔታ ነው ያለው። በዋግ ኽምራ ከ10 በላይ ሰው ሰራሽ ግድቦች የሚገኙ ሲሆን ከ4196 ሄክታር መሬት በላይ በአትክልትና ፍራፍሬ እየለማ እንደሚገኝ የብሔረሰብ አስተዳደሩ ግብርና መምሪያ ኃላፊ አቶ አዲሱ ወልዴ የተናገሩት ወደ 4196 ሄክታር ወይም ደግሞ 89 ፐርሰንቱን መሸፈን ይችላል ማለት ነው በዚህም ወደ አስር የሚሆኑ አርሶ አደሮች መጠቀም ችለዋል ማለት ነው። ከም ነገር ተፈጸመ ተብሎ የሚታሰበው ይመስኖ ሰዓት በቀጣይም በአመት ከሁለት ጊዜ በላይ የሚያመርት አርሶ አደርን በመፍጠር የዋግ ኽምራ ብሔረሰብ አስተዳደሩ ምርታማነትን ለማሳደግ በትኩረት እንደሚሰሩ ነው የመምሪያ ኃላፊው የጠቆሙት። በየቀኑ ተምርን መመገብ ከክፉ መንፈስ እንደሚጠብቅና ለፈጣሪ ተገዛን እንድንሆን ያደርገናል ሲሉ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የዳዋና ትምህርት ዘርፍ ተጠሪ ሼክ መሐመድ ኢብራሂም ተናግረዋል። ተምርን በተለይም በጾም ወቅት ከጾሙ መጀመሪያና ከጾሙ መጨረሻ ሰዓት ላይ መመገብ እንደሚገባም አስተምረዋል። ይስባልም ጌታ ነ በርከት ያሉ የጤና በረከቶች እንዳሉት የሚነገረው ቴምር በተለይም በእስልምና ሃይማኖት አስተምሮ ከፍ ያለ ቦታ ይሰጠዋል። በተለይ በጾም ወቅት በመጀመሪያ እና የጾሙ መጨረሻ ሰዓት ላይ መመገብ እንደሚገባ አስተምሮ ያዛል ያሉት የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የዳዕዋና ትምህርት ዘርፍ ተጠሪ የሆኑት ሼህ መሐመድ ኢብራሂም ናቸው። ነቢዩ አለይሂ ሰላቱ ወሰለም ተምርን አስፈልገው ጠዋት ለሊት የመቋጫ ምግብ በምንመገብበት ሰዓት መጀመሪያ እንድናደርገው አዘዋል። ነቢዩ ዐለይሂ ሰላቱ ወሰላም ደግሞ መጨረሻ ማታ ጡመን ውለን በባዶ ሆዳችን እሸታሸቶችን ተምረን ውሃን ተቀዳሚ እንድናደርግ አዘዋል። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም፣ በተመሳሳይ ነቢዩ ዐለይሂ ሰላቱ ወሰላም ዒድ አልፈጥር ማለዳ እሷን ቀምሰን ወደ ሶላት እንድንሰድ ሚጅን በባዋደ ወዳችን እሷ እንድንቀምስ አዘዋል። ያለ መላክተኛ ለ ሰላት ወሰላም በየቀኑ ቴምርን መመገብ ከክፉ መንፈስ እንደሚጠብቅ የሚናገሩት ሼህ ሙሐመድ በተለይም በባዶሆን መመገብ መድኃኒትነቱ ከፍ እንዲል ያደርገዋል ነው ያሉት። ነቢዩ አለ ሰላት ወሰላም የመዲና አጅዋን ተምር በየቀኑ ሰባት ሰባት ጊዜ የተጠቀመ ሰው የበላ ሰው ድግምት ሆነ ሌላ ነገር አይጎዳውም። ማለት እንደዚህ አስማቶችን የምንከላከልበት አንዱ ማቴሪያል መሆኑን ያላ መላክተኛ ዐለይሂ ወሰለም ይና ነግረውናል። በሌላ በኩል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ኢነ ፊ አጅወቲል ዓሊየቲ ሽፋ ብሎታል። አጅዋ የሚባለው የተምር አይነት መድኃኒትነቱ ከፍተኛ እንደሆነ ያለ መላክተኛ አለይሂ ሰላቱ ወሰለም ተነግረዋል። በሁሉም ቤት ውስጥ ቴምር መጥፋት እንደሌለበት የሃይማኖቱ አስተምሮ ያዛል። በጾም ወቅት ቴምርን መመገብ ምግብ እንዳይበዛና ለፈጣሪ የተገዛ እንድንሆን ትልቅ አስተዋጽኦ ያበረክታል ብለዋል ሼህ ሙሐመድ ኢብራሂም አይሸት እንዲያስተላልፉት ያለ መላክተኛ አለይሂ ሰላቱ ወሰለም ተምር በማንኛው ቤት ላይ መጥፋት የለበትም ተምር የሌለበት ቤት ለራብ የተጋለጸ ነው ብለዋል ያለ መላክተኛ አለይሂ ሰላቱ ወሰለም። ስለዚህ ተምር ወሳኝ ነጥብ መሆኑን እስላም አስተምራችን ይናገራ። ጦም በባህሪው መራብ ነው መራብ ነው። በጦመኛ የሆነ ሰው መጀመሪያ ተምር ካበለታ ምግብ እንዳያበዛ ያደርገዋል። ምክንያቱም ተምር ከቀመስክ እራብህ ይሞታል። ከሞተ በኋላ አንተ ምግብ እንዳታበዛ ያደርገሃል። ለኢባዳ ጌታህን ለመገዛ ስሰግድ ለማደር እንቅስቃሴ ለማድረግ ያገለግላል። ኢባዳ ለማድረግ ያገለግላል። እና በዛ መንገድ ተምርን ወስደውታል ማለት ነው። ቀደምቶቻችን በጥበብና የሥራ ባህል ታንጸው ድንቅ አምባዎችን ቀርጸው በቅንነትና በታማኝነት ከልብ ተከባብረው ጡብን በጥበብ አናግረው ሰፊ የፍቅር በር ከፍተዋል፣ የሰማይ መሰላል አንጸዋል። እኛም መልካማቸውን ወርሰን ሰላምና ፍቅርን አንግሰን ታታሪነትን አንግበን ኃላፊነትን ደርበን ከዘመን ጋር ተጣጥመን ውጤታችን እንዲሰምር ጥረታችንን እያገዘ ቴክኖሎጂን አዘምኖ ከዓለም ጋር እያስጓዘ አብሮነታችንን እያጸና ሥራችንን እያቀለለ ለስኬታችን እየተጋ ሁሌም በአብሮነት ወግና ባህል ግንኙነታችንን ጠባቂ በሁለገብ ጉዳይ የኑሯችን አደላዳይ ኢትዮጵያዊው ተቋም ኢትዮ ቴሌኮም ኢድ ሙባረክ።